እህቴ ሆይ፣ አደራ ከፍበይ እንደ ሰለፎች ጽኚ በጣፊር ላይ እንዳ እንዳያታልልሽ እንዳይ እንዳያዘናጋሽ ኮፍ ኮራፊና ጠንኳይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲ ተከበራችሁ ቻናሉ ቤተሰቦች ሰዎች በያላችሁበት የአላህ ዘለት ረህመት ከናንተ ጋር ይሁን እያልኩ ዛሬ ደግሞ በአዲስ ርዕስ መጥቻለሁ። ለቤቱ አዲስ የሆናችሁ የዶር ምልክት በመጨም ቤተሰብ ነው። ቤተሰብ የሆናችሁ ደግሞ ላይክ ሼር በማድረግ አጥራፉ ማለት ነው። ዛሬ የመጣሁት እንግዲህ በአዲስ ርዕስ ሴቶች በሰለፎች ዘመን በሚል ርዕስ ነው። በሰለፎች የጥንት ደጋ ደጋም ሴቶች በሰለፎች ዘመን በሰለፎች የጥንት ደጋ ደጋ ደጋግም ሙስሊሞች ዘመን ብዙ ሴቶች ቤታቸው ውስጥ ሆነው ማንነታቸው ስማቸውን ሳይታወቅ አልፈዋል። እኛ ማንነታቸውን ስላላወቅናቸው ግን የሚጎድልባቸው ነገር የለም። የፈጠራቸው ጌታ አላህ ያውቀዋል። እነዚያ ምርጥ ሴቶች በሱና ላይ በጥንካሬ ተኮስኩተው ያደጉ ነበር። የፈተና ማዕበል አልወዘወዛቸውም። እስኪ አንድ ድንቅ ታሪክ እንመልከት። ታሪኩ ስለ አሲም ቢን አሊ አልዋሲጢ የሚያወራ ነው። ጊዜው ቁርኣን ፍጡር ነው የሚል የጀህሚያ እና የሙዕተዚል ብልሹ እምነት የተንሰራፋበት ወቅት ነበር። ይህንን እምነት ያልተቀበለው ሰው ህይወት እስከ ማጣት የሚደርስ ብዙ እንግልት የሚቀበልበት ሁኔታ ነበር። አሲን ቢን አሊ ሁለት ልጆች ነበሯቸው። በእነዚያ ጊዜ በአህመድ እብኑ ሀንበል ላይ በደረሰው የጭካኔ ግርፍት ምክንያት አባታቸው ተገድ ተገድደው ለቢዲአ ሰዎች አሲም ቢኑ ዓሌ ሁለት ሴቶች ልጆች ነበሯቸው። በዚያን ጊዜ በአህመድ እብኑ ሀንበል ላይ በደረሰው የጭካኔ ግርፍት ምክንያት አባታቸው ተገድለው ለቢዲአ ሰዎች እጅ እንዳይሰጡና እንዳይሸነፉ ልጆቻቸውን ዘግተዋል። አባት ወደ ባግዳድ ለፈተና ተወስደዋል። ልጆች በዋሲጥ ከተማ ነበሩ። እነኛ ሴቶች ልጆች ለአባታቸው ደብዳቤ ጻፎላቸው፣ በደብዳቤው ላይ የሚከተለውን ጽሑፍ አካተቱ። አባታችን ሆይ አህመድ ኢብኑ ሀንበል

እንገኛለን። ምናልባትም የምንሰራው ወንጀል ግልጽ ላይሆን ይችላል። ከሰዎች እይታ ዞር ብለን ብቻችንን ስንሆን ወንጀል በጣም እንዳንፈራለን። ከሰዎች ስንቀማመጥ ጭዋና ሷሊህ እንሆናለን። ይህ ባህሪ የማን እንደሆነ በእርግጠኝነት ታውቀዋለህ። ያ አብደላህ አላህ ፈጥኖ የሚያስፈልገንን ነገር አሟልቶ በልተ ጠጥተህ ተኝተህ እየተነሳ ወደ ምትፈልገው ቦታ ሄድ እየመጣ ይህንን ሁሉ እንድትሆን ያስጫለ ጌታህ ከሰዎች እይታ ተደብቀ አላህ ግን ትዳፈረዋለ እስኪ የረሱል ሰለላሁ ዓለይሂ ወሰለም ትዕዛዝ ምን ነበር? አላህ ምንም ምን ነበር ያለ? አናውቅም ነው። ትንሽም ቢሆን ቁርአንን አንቀራንም፣ ሀዲስ አልተማርንም። መማር ባንችል እንኳን አልሰማንም። ታዲያ ወንጀል መዳፈር ለምን አስፈለገ? እናንተ ያመናችሁ ሆይ አላህን ተገቢውን መጠንቀቅ ተጠንቀቁ። አላህን ልንፈራው ልንጠነቀቀው ይገባል። ወላሂ አላህ ታግሶና እንጂ በአንድ ወንጀል እኛን መያዝ ይችል፣ ግን ወደ እሱን እንድንመለስ እድል ሰጥቶናል። ወንጀል አብዝተን ስንዳፈር ደግሞ ቅጣቱ አኸራ ብቻ አይደለም። በዱኒያ የምንቀጣለን። ምናልባት የዱኒያ ቅጣት የጀሃነም እሳት አለመሆኑ አዘናግቶ ይሆናል። እስኪ የወንጀሎቻችን ውጤት በዱኒያ ሀያታችን ላይ ያለውን ተጽዕኖ በጥቂቱ እናይ። የነገራቶች መክበድ የነገራቶች መክበድ ሲል በስሱ ብናስተነትን ነው የምናስባቸው ነገራቶቹን፣ አንመለከታቸውም ስራ ሊሆን ይችላል፣ ትዳር ሊሆን ይችላል፣ የእልም ሁኔታዎች፣ ከቤተሰብ ጋር ያለን ነገር ሊሆን ይችላል በዚህ አቁምም ሁሉም ነገር ሁሉም ነገር አልሳካ የሚለው ከወንጀላችን ብዛት እንደሆነ እንወቅ። አንድ ወንጀል ሌላ ወንጀል ይወልዳል። አዎ ወንጀሎች አዛውንትን ከመስራታችን የተነሳ አደረበን። እንሰራለን እንራመዳቸዋለን። ሀራም ሀላሉን ይደባለቃሉ። ሀራሙን ሀላል ሀላሉን ደግሞ ሀራም እያደረገ በሀራም እንዘወትራለን። ይህ ከአንዱ ወንጀል የተነሳ ነው፣ ሌላኛው የወለደው፣ የኢማን መቀነስ። የኢማንህ መቀነስ የወንጀል ውጤት እንደሆነ ያለምንም ጥርጥር ግልጽ ነው። ወንጀል ስትሰራ በመልካም ስራ ተሳነፍ አለ። ምናልባትም የግዴታ ሶላቶች ወቅታውናች ታሳልፋለህ። አሊያም በፊት የምትሰራቸው ሱና ኢባዳዎች ቀስ በቀስ እየቀነስክ ትመጣለህ። ኢልም የመፈለከው ፍላጎትን ወረደ ይመጣል። ይህ የወንጀል የዱንያ ቅጣት ነው፣ የርዚቅ መጣበብ። ወንጀል ስትሰራ ጌታህ ስታምጽ፣ በርካታ ታጣለህ፣ በረከት ታጣለህ። ትሰራለህ፣ ትደክማለህ ግን ምንም የለም ሙሲባዎች ይበዙበታል። ሰርተ ሰርተ በወንጀልህ ምክንያት ለመጣው ሙሲባ ገቢ ታደርጋለህ። ራስህን ልታታመው ባለቤትም አልያም ልጆች ባላሰብከው በኩል ታሾልከዋለህ። ወላ የገንዘብህ በረካ አጣ ይባላል። በረካ ያጣ ነው እኛንን አሉ አደል። አላህ የሚፈሩ ማንም ሳይኖራቸው በአላህ ትርፋት በትንሹ ነገር ተባቃለህ የሚኖሩ ከሚያሳዝኑ ሁኔታዎች ጥቂቶች ብዙ ናቸው። በሰዎች ዘንድ ቦታ ማጣት፣ በሰዎች ዘንድ ክብር ማጣት፣ ንግግራቸው ተቀባይነት ማጣቱ ትናንቱን ያከብራል ይወዳሉ የነበሩ ሰዎች ዛሬ ለኛ ያላቸው አመለካከት መቀየሩ። አዎ ከፍ ከፍ ያደረጉ የነበሩ ሰዎች ያልቀ ነው ያዩ ካል ክብር አታገኝ የሚንቋሀል ቤት ውስጥ ከባለቤት ቤት አለመግባባት፣ ከወንጀል ሰላም ማጣት ሁሉ የራስ ውጤት ነው። አላህም እንዳለን ምንም አይነት ችግር መከራ ይገጥመን በእጃችን ከሰራ ነው ወንጀል ቢሆን እንጂ በከፊል እነዚያ ካየን ራሳችንን እንፈትሻለን። ከወንጀል እንጀል እንቆጠብ። አላህ ልንፈራ ይገባል። የወንጀል ትንስ የለውም። ወንጀል አቅልሎ ማየት ይቅርብን። ኢብኑል ቀይም ረሂመሁላህ ቃለ እንዲህ ይላል፣ ወንጀል ልክ እንደ መርዝ ነው። በሚሰራው ወንጀል ልክ ቀስ በቀስ ይገድላል። አካል ስለተራመደ መኖር አታስብ። ቀልብ ከሞት ከሰራህ ወንድሜ ነቃበን ያንተ ወንጀል አንተ ብቻ አይደለም የሚጎዳው፣ ለሀገርም ሊተርፍ ይችላል አንተም መሆነቱን አላማክን። በቀጣዩ ዓለም ጀነት ከሆነ ፍላጎት ጌታህና የመልእክተኛውን ትእዛዝ ልታከብርና የከተልከውን ልትከተል ግዴታ ነው። ካፊል ሰለፎች እንዲህ ይሉ ነበር፦ ሰዎች ወይ አባታችን አይደለም አባታችን አለ ሰላም አይደለም በአንዲት ወንጀል ምክንያት ከጀነት መውጣቱ እያወቃችን እናንተ ደግሞ ወንጀሎቻችሁን እያበዛችሁ ጀነት መግባት ትፈልጋላችሁን? አላህ ሁላችንን በሐቅ ላይ ጸንተው ጌታቸውን ታዘው በሁለቱም ዓለም በመልካም ሕይወት ከሚያኖሯቸው ጋር ገና። አሚን የቀብር ዝያራ የቀብር ዝያራ ብለው የሚያገሩ ሰዎች እያየን ነው። የቀብር ዝያራ የሚያቃው ሙስሊሞች የለም የቀብር አምልኮን የሚነቀፍ አካላት ልክ የቀብር ዝያራ እንደሚያበቃው ያደረጉ ማቅበሪያ የእውነት የራቀ የተለመደ ሶፊያ ክስ ነው። ችግሩ ያለው ከሙታንና ከመቃብር ጋር ያላቸው አጉል ቁርኝነት የሽሪያ መሰረት ባለው የቀብር ዝርያ ሊያሻሽሉ መሞከራቸው ላይ ነው። ለማንኛውም የቀብር ዝርያ ሶስት መልክ አለው። እነሱም ሸሪያዊ የቀብር ዝርያ አኼራን ለማስተማመን ወይ ለማች ዱዓ ለማድረግ ታስቦ የሚደረግ ሊሆን ሸሪያዊ የሚያበረታታው ነቢዩ ሰለላሁ ዓለይሂ ወሰለም የፈጸሙት ሸሪያዊ የቀብር ዚያራ ሶስት መስፈርቶችን ያሟላ ነው። አገር አቋርጦ አለመጓዝ። ምክንያቱም ነቢዩ ሰለላሁ ዓለይሂ ወሰለም እንዲህ ብለዋል ላቱሽሪኩ ርሃሉ ኢላ ኢላ ተሰሌ መሳጅደ አልመስጅደ አልሐሬ አልሐራም መስጅድ ሀዛ ወል መስጅዱ አ አልአቅሷ ወደ ሶላት መስጅድ ካልሆነ በስተቀር ለጉዞ የግመል መጫወቻዎች አይጠቀሙም። አገር አቋርጦ መጓዝ አይቻልም። እነሱም ይህ መስጅድ መዲና የሚገኘው የእሳቸውን መስጅድ መስጅደ ሐራም እና መስጅደ ላክሷል ናቸው። ቡካሪ 8ዘ ሙስሊም 1ዘ7ት ዘግበውታል። ሂዶ መጥፎ ነገር አለ መናገር አለመጻፍ። ነቢዩ ሰለላሁ አለይህ ወሰለም እንዲህ ብለዋል፣ ኩንቱ ተህይቱኩም ዐን ዝያሪቲ አልቀዩር አላ ፈዚሩሃ فإነሃ ቱሪቁ አልቀልብ ወቲ አልቀል ወቱዚክሮ አልአኺራ ወላ ታውቁሉ ሁጅ ዙሯ ቀብሮች እንዳትጎበኙ ከልክያችሁ ነበር። ከዚያ በኋላ ግን ጉምኛችሁ ምክንያት ልቡን ያነሳንሳል፣ አይንን ያረሳል፣ እንዲህ አኺራን ያስታውሳል። መጥፎ ነገር ግን እንዳትናገሩ ሟቹን መለመን በጀነት መመስከር ሙሹ ማውረድና መሰል አላህን የሚያስቆጡ ነገሮችን መራቅ ግድ ይላሉ። ገደብ አለማስቀመጥ የቀብር ጉብኝት ኢባዳ ወይም አምልኮ ነው። አምልኮት ውስጥ ደግሞ ሽሪያው ያላስቀመጠውን የአፈጻጸም ልዩነት ገደብ ማስቀመጥ አይፈቀድም። ስለሆነም የሆነ ጊዜ ጠብቆ ወይም የሆነ ቀብር ላይ ለይቶ በቋሚነት መጎብኘት አይፈቀድም። ነብዩ ሰለላሁ ዓለይሂ ወሰለም ቀብርን መመላለሻ ያደረጋችሁት ማለታቸው አትያዙት ይህን ይገልጽ መልእክት አለው። አህካሙ ጀናኢዝ ቢዲያ የቀብር ዝያራ ሌላኛው ዝያራ አይነት ደግሞ ከቀብሩ ዘንድ ቁርአን ለመቅራት ሶላትን ለመስገድ ወይም ምን ዚያላ አላ ለማድረግ ታስቦ የሚፈጸመው ሲሆን ይህኛው ጉብኝት መሰረት የሌለው መጤ ፈሊጥ ነው። ምክንያቱም እነኚህ አምልኮች ለመፈፀም በማሰብ ነው። ነብዩ ሰለላሁ ዐለይሂ ወሰለም የሆኑ ሰሃቦች ወደ መቃብር ስፍራ የሚመላለሱ አልነበሩም እና እንዲያው ይሄኛው ከዚያራ ወደ ሽርክ የሚያሻግር መንገድ ነው። ከቀብር አካባቢ ዘወትር አምልኮት የሚፈጽመው ሰው ወደ ቀብር በአምልኮት የማዘንበል እድሉ ሰፊ ነው። ሽርክ ያለበት የቀብር ዚያራ። ሌላኛው የቀብር ዚያራ አይነት ለሟች ለማድረግ ሟቹን ለመመለስ በሱ ወደ አላህ ለመቃብር ከሟቹ ልጅ ዝናብ፣ ፈውስ ወይም ሌላ እርዳታ ለመጠየቅ ስለት ለመሳት ስታስበው የሚፈጽመው ሲሆን ብይኑም ከኢስላም የሚያስወጣ ትልቁ ሽርክ ነው። አልቃውሉ ሙፍድ ሳብ ዘግበውታል። ይድረስ አቅም ሳይኖራቸው ሁለት ሶስት አራት አግብተው ችግሩ ሲጠናባቸው የመጀመሪያዋን ወይም ሁለተኛዋን ፈተው ለልጆቻቸው ታቅፈው መንገድ ላይ ነው የሚገኙ እንድትሆን የሚያደርጉ ወንጀሎች አላ ልትፈሩ ይገባል። እንደ አንዲት በሴት ልጅ ላይ የተጫወታለህ በእናታቸው ላይ በእህታቸው ላይ በልጆቻቸው ላይ ቢደርስ ትወዳላችሁ ነው ወንድሞቼ። ነጥብ እጅግ በጣም አንገብጋቢ ብዙዎችን ህይወት የሚነካ ነው። አቅም ሳይኖረን ለስሜት ብቻ ተገዝቶ ከአንድ በላይ ማግባት ከዚያ ኃላፊነት መሸሽና ቤተሰብ መበተናትና ልጆችን ለአደጋ ማጋለጥ ከአላህ ፍትህ የራቀ ተግባር ነው። ይህ ድርጊት በግለሰቦች ህይወት ላይ ብቻ ሳይሆን በማህበረሰቡ ሰላም ላይ አሉታዊ ተጽዕኖ ያደርሳል። ወንድሞቻችን አላህን ፍሩ። የአኼራ ህይወት አስቦ ወንድሞቼ ሆይ ምድር ፈተና እና የጊዜያዊ ሀገር እንጂ የመጨረሻ መኖሪያ አለመሆኗ አትዘንጉን። እያንዳንዷ ተግባራችን፣ እያንዳንዷ ወሰናችን በአላህ ፊት የምትጠየቁበት ጉዳይ እንደሆነ እርግጠኛ ሁኑ። ትዳር ማለት የአንድ ሴት ልጅ ህይወት ሙሉ በሙሉ የመቀበል የመከባከብ የመጠየቅ ቅዱስ ቃል ኪዳን ነው። ይህ ቃል ኪዳን በአላህ ስም የሚደረግ ነው። ታዲያ እንዴት በአላህ ስም የተገባን ቃል ልታጠፋ ትደፍራላችሁ? አላህ ስብሃነ ወተዓላ ከወንጀላችን ነፃ ያደርገን። ውድ ህቶቼ ወንድሞቼ፣ ማለት ነው። ወንጀል የጭንቀት መንሰዬ ነው። ሁሉንም ነገር አላህ ይፍታልን። እንግዲህ የዛሬ ርዕስ በዚህ ወሰናበታለሁ፣ ማለት ነው። ለቤቱ አዲስ ሲሆናችሁ የደወል ምልክት በመጫን ቤተሰቡን ሴቶች በሰለፎች ዘመን በሚል ርዕስ ነበረ ወዳችኋለሁ። አላህ ስብሃነ ወተዓላ ሀገራችን ሰላም አላህ ያደርግልን። ወጥቶ ከመቅረት ሁሉ አላህ ይጠብቀን። ባይ ባይ። መልካም ቆይታ